ተበድለዋል። ማንም ሰው እየተነሳ አባቶችንም ክልሉንም ሲሳደብ ነበር። ትልቁ እውነት ይምጣ ከተባለ እውነት ይምጣ። ጥፋቱ አራኪ ሆነ። ቅዱስ ፓትርያርኩን ትቼ ነው። ቅዱስ ፓትርያርኩማ፣ ኧረ ተዋን እንተላለቅ ብለው የሚያገኙት ሚዲያ ሁሉ ተናግረዋል። እሳቸውም እየተሰደቡ በእውነት እኔ ፓትርያርክ እንዳይረግሙን ብዬ ነው የምፈራው የኢትዮጵያ ዚ ያላወቀው ነገር እሳቸው ዘረኛም አይደሉ ጎጠኛም አይደሉ ፖለቲከኛም አይደሉ። ምን ያደርጉ? በዚያ ጨለማ ጊዜስ ምን የሚያደርጋ ናቸው? አሁንም ህዱ ሲሏቸው የሚያውቁት ነገር ምን ምን እና ፓትርያርኩን በእውነት የኢትዮጵያ አምላክ ይጠብቅ ነው። እሳቸው ተነጋግረው አደል እንዲሄ ውሳኔ የሚወሰነው? አይ እሳቸው ባሉት ማድሮ ጦርነት ውስጥ ይቁም ብለው ነበር። አሁን ሌላው እኮ ነው። አሁን እኮ ትልቁ ነገር ድራማም አለበት እነዚያም ነገ እሑድ በዘጠኝ ልንሾም ነው ሲል እኮ ነው ሁሉም ግግግግ ሩጫ ሩጫ ይሆናል። ይህ ጦርነት የቆመ እኮ ይህ ጦርነት ሰላም ከሆነ እኮ ጥቅምት ነው። ስለዚህ ፓትርያርኩ ምንም ስልጣን የላቸውም። ይህንን የማስፈጸም ወይም ሀይል የላቸውም። ከታች ያለው ነው እንዲህ እያደረገ ያለው እያሉኝ ነው። አዎ እሳቸውን እኮ አሁን ቀምተዋቸው እንደውም ትንሽ የተሻለ አሁን ከአመተ ግንቦት ወዲህ እንጂ እኮ ቀምተዋቸው አበቃ ተቀምተው የትግራይ ካህናትና ሊቃውንት መመራር ሲባረር እሳቸው አልችል ስላሉ ያ አሁን እኮ እርቅ ሲመለስ ጊዜ ደግሞ እንመልስ ብለው ደግሞ የመለሱ ይሄ አነ እኮ ስሜት የሆናቸውም ለነዚያ ለዚያ ለትግራይ አባቶች ለናቡነ መራ ክርስቶስ ለናቡነ ጴጥሮስ ይህ ነው የተሰማቸው። ለምን ነው የምንገለለው? በእኛ ስም ለምን የትግራይ ካህናትና የትግራይ ተወላጅ ከአዲስ አበባ አድባራት ጋር ለምን ይገለላል? ለቁ ተናግረዋል። ለምን ነው ብለዋል። ለምን ነው ሰውን ያህለስ ለምን ሰይጣን ተባለ ብለዋል። እውነት ነው። እኔ በሚዲያ ፊትን ብዬ እላቸዋለሁ። ጥሩ አይደለም ያረርቅናል። ብድግ አንዱ በሚዲያው ዛሬ ሚዲያው ምን ሳሩ ቅጠሉ ሁሉ ሚዲያ ሆኗል። ብድግርና የሚያጣላ ነገር የለም ግን እና አለፈ። የጦርነት ወቅትም አለፈ። ተሎ መሄድ ሲችሉ ከህዳር እስካሁን ድረስ ሰባት ወር ይመስለኛል፣ ያንታን ቆይተው አሁን ልንሾም ነው ብሎ ሚዲያው ሲለቅር ውጫ ሆነ።